ከንዙ በድሩ በቤቴል ቲቺንግ ሆስፒታል የጠቅላላ ቀዶ ህክምናና የላፕራስኮፒ ህክምና ስፔሻሊስት ነኝ። ኢንተርናል ኸርኒያ የምንላቸው ወይም ደግሞ በውጭኛው የሆዳችን ክፍል ማናያቸው እዛው ሆዳችን ውስጥ ባሉ ክፍተቶች ከአንደኛው ክፍል የሆዳችን ክፍል ወደ ሌላኛው የሆድ ክፍል የሚከሰቱ ኸርኒያዎችን ነው። ከነሱ ውስጥ አብዛኛው የምናየው በህፃናት ላይ ኮንጀኒታሊ ወይም በተፈጥሮ አብሮ በሚከሰቱ ክፍተቶች የሚከሰት አይነት ሲሆን ለምሳሌ ከሆዳችን ወደ ደረታችን ክፍል በመካከል ባለው ዳያፍራም ቀዳዳ የሚከሰት ኸርኒያ ሲሆን ኮንጀኒታል ዲያፍራማቲክ ሄርኒያ እንላቸዋለን። በፊትኛው የሆዳችን ክፍል የሚከሰትና በኋላኛው ደረታችንና በሆዳችን መካከል ባለው የዲያፍራም ክፍል የሚከሰቱ በሚል ይከፈላል። ስለዚህ እነሱ በአብዛኛው በተፈጥሮ ይዘው የሚወለዱ በተፈጥሮ ያለ ችግር ነው ማለት ነው። ስለዚህ ገና እንደተወለዱ የሱን ኢፌክት ወይም የኸርኒያውን ውጤት ህጻናቶቹ ይዘው ሊወለዱ ይችላሉ። ስለዚህ ሳምባ በስርዓቱ አለማደግ፣ ምክንያቱም የአንጀታችን ጨጓራንም ጨምሮ ማለት ነው ወደ ደረታችን ሊሄድ ስለሚችል ሜጀርና ማይነር የምንለው አለ። ስለዚህ ሳምባችን በተገቢው መልኩ እንዳያድግ ያደርገዋል ማለት ነው። አንደኛው የሚመጡበት ወይም ፔሸንቶቻችን የምናገኝበት መንገድ በዚኛው መልኩ ሊሆን ይችላል። ወይም አሁን ደግሞ ዘመናዊ ህክምና በጽንስ ክትትል ጊዜ የተለያዩ የሚደረጉ ስካኖች አሉ፣ አናቶሚክ ስካን የምንላቸው አሉ። ከዛም በኋላ የሚደረጉ ምርምራዎች ስላሉ ኢቨን ህፃኑ ሳይወለድም ሊታወቁ ይችላሉ እነዚህ ችግሮች ማለት ነው። ስለዚህ እነሱ በአብዛኛው ህፃናት ላይ ሊኖሩ የሚችሉት ናቸው። ሌሎቹ ደግሞ አኳያርድ ምንላቸው ኢንተርናል ሄርኒያዎች ወይም የውስጥ ሄርኒያዎች ሀያ ተስ ክፍተት አለ። በዲያፍራም ሌሎች ስትራክቸሮች፣ አወርታ፣ ሌሎችም ትናንሽ ስትራክቸሮች ከደረታችን ወደ ሆዳችን የሚሄዱበት ኖርማል ክፍተት አለ። እሱ ከሚፈለገው በላይ በሚሰፋበት ወይም በሚለጠጥበት ጊዜ አሁን ያልኩ ሆዳችን ጋር ያሉት ስትራክቸሮች ወደ ሳንባችን ይሄዳሉ። ክፍተቱ ብቻ ሳይሆን የሆዳችን ፕሬሽር፣ ኢንትራአብዶምናል ፕሬሽር የሚጨምሩ ብዙ ምክንያቶች አሉ። በዛን ጊዜ ስትራክቸሮቹ ሆዳችንን ለቀው ወደ ደረታችን የመሄድ እድል ይኖራሉ ማለት። ስለዚህ ከኢንተርናል ሄርኒያዎቹ እነሱ ይጠቀሳሉ። በቀድሞ በነበረ ሰርጀሪ ይሁን በተለያዩ ውስጥ ላይ በሚከሰቱ ኢንፌክሽኖች ወይም ኢንፍላሜሽኖች፣ በእነዚህ መካከል ክፍተቶች ይፈጠራሉ። ስለዚህ በእነዚህ ክፍተቶች አንደኛው የአንጀታችን ክፍል በዛ ክፍተት ሊያልፍ ይችላል። ስለዚህ እሱኛውም ኢንተርናል ኸርኒያ እንለዋለን ማለት ነው። ስለዚህ ሌሎችም ምክንያቶች ይህንን የሚያመጡ አሉ። ምልክቶቹ እንደዚህኛው ስለማይታዩ ውጭ ላይ እንዳለው የሚያብጥ ነገር ምናልባትም ወጣ ብሎ የሚመለስ ነገር ጨጓራ ህመም የምንለው አይነት ምልክት ተመሳሳይ ምልክት ሊኖረን ይችላል። ምክንያቱም የአንጀታችን ክፍል ወደ ደረታችን ስለሚሄድ ማለት ነው። ተደጋጋሚ ሳል፣ ደረቅ ሳል፣ ረጅም ጊዜ የቆየ ሳል ሊኖር ይችላል። የሚከሰቱበት መንገድ ማለት ነው። ተደጋግሞ የሚመጣ ነገር ግን ምክንያቱ ቬግ የሆነ የሆድ ህመም ሊሆን ይችላል። የሚከሰተው እንደ ኤክስተርናል ኸርኒያውም አንዳንዴ ደግሞ ገብቶ አለመመለስ ችግር ሲከሰት የአንጀታችን መታጠፍ መዘጋትን ስለሚያመጣ እዛኔ በድንገተኛ ሊመጡ ይችላሉ። አንዳንዴም ደግሞ ለሌላ ችግር ብለን በምናደርጋቸው ትላልቅ ምርመራዎች አልትራሳውንድ ሊሆን ይችላል፣ የደረት ራጅ ሊሆን ይችላል፣ ወይም ሲቲ ስካን ይህንን ችግር ሊያገኙ ይችላሉ። በዛ በሚደረግ ምርመራ የተገኘ ችግር ከሆነም መታከም ባለበት ሁኔታ ይታከማል ማለት ነው። ቦቶም ላይኑ የውስጠኛውም ችግር ቢሆን የከፋ ችግር ከማምጣቱ በፊት ለምሳሌ ኮንጀኒታል ያልነው ህጻናት ላይ የሚከሰተው የሳምባ ማደግን ያስተጓጉላል ብለናል። ስለዚህ በተገኘበት ሰዓት መታከም ወይም ያቺ ቀዳዳ መከደን አለባት ማለት ነው። ሂያታል ኸርኒያ ያልነውም የጨጓራችን እና የምግብ መሮጃ ቱቦ ታችኛው ክፍል ወደ ሳንባችን ይሄዳሉ። የተለያዩ ዲስኮምፎርቶችን ያመጣሉ፣ ችግሮችን ያመጣሉ። ስለዚህ እሱም በኦፕሬሽን የሚስተካከል ነው ማለት ነው። ስለዚህ እንደ ኸርኒያው አይነትና እንደ ምልክቱ ወይም እንደ ሁኔታው የኦፕሬሽኑ አይነትና መጠንም ይወሰናል ማለት ነው። ሰውነታችን የሆነ ችግር አለ ብሎ ሲነግረን የግድ ቋሚ ወይም እያደገ ወይም ስራ ያስተጓጉል አይነት ችግር እስኪሆን መጠበቅ የለብንም። ምልክቶቹን በስርአቱ አዳምጠን ወደ ህክምና ተቋም መሄድና ለእነዚህን መፍትሄ መፈለጉ ብልህነት ነው።